የዛሬ ዕለት እንግዲህ በቤተ ክርስቲያን ዳግማይ ትንሣኤ ተብሎ የሚከበር በዓል ነው። ክርስቶስ የተነሳው አንድ ጊዜ ነው። ድጋሚ ተነሳ ለማለት አይደለም። በዛሬ ዕለት ሰላምታ የተሰጠበት ዕለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ በተሰቀለና በሞተ ጊዜ ሐዋርያት በወቅቱ በነበረው የአይሁድና የሮማውያን በክርስቶስ ተከታዮች ላይ ያደርጉት በነበረው ክፉ ነገር ምክንያት በር ዘግተው ከቤታቸው በፍርሃት ተቀምጠው ነበረ እና በሩን በዘግበት ስፍራ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 እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው የሚል ቃል አለ። ይህንን ዲያቆናት በዜማ በቅዳሴ መካከል ያዜሙታል። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ ሲል የክርስቶስን መሞት እንቅልፍ ብሎታል። እንግዲህ ሞት በመጽሐፍ ቅዱስ እንቅልፍ ተብሎ ይጠራል። ሞት እንቅልፍ ተብሎ የሚጠራባቸው ብዙ ምክንያቶች አሉ። እንዲ የተወሰኑትን ለማንሳት አንድ ሰው እንቅልፍ አለመተኛት አይችልም። በሕይወት ዘመናችን ከምንኖረው እድሜያችን የሚበዛውን ተኝተን የምናሳልፈው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 አወላለዱና ከሞት መነሳቱም ተመሳሳይ ነው። ክርስቶስ በተቀበረ ጊዜ አይሁድ መቃብሩን በትልቅ ድንጋይ ዘግተውት ነበረ። ምንድን ያሉት እነሳለሁ ብሎ ተናግሯልና የኋለኛው ስተ ከፊቱ እንዳይበልጥ ይዘጋ ብለው ጲላጦስ ጋር አስፈቅደው በትልቅ ድንጋይ አስዘጉት፣ በማህተም አስመቱት። ከዛ ወታደር ሁሉ አቆሙ ይላል እና እውነን ለመናገር ከሞት ከመነሳትና ድንጋይ ከማንከባለ የቱ ነው የሚከብደው?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 የድንግልናሽ ነገር ገና ደጅ ያስጸናኛል እያለ ድንግል ማርያም ከተወደደ ልጇ ጋር ያመሰግናታል። ስለዚህ ይህ ዕለት ከታተመ መቃብር ክርስቶስ የተነሳበትን የምናስብበት ጊዜ ነው። ከሞታንበሃል ምንፈልጋችው ተነስቷል። ጌታ ተነስቷል። ስላማች እንግዲህ የጌታ ትንሣኤ ሌላው የንስሐ ወቅትም ነው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 ይቅርታ ማድረጊያ ዘመን፣ መተዛዘኛ ዘመን፣ ለሌላው ማሰቢያ ዘመን ነው። ትንሳኤ ማለት ያ ነው። ከሞት መነሳት ማለት፣ ከክፉ ነገር መላቀቅ ማለት። ዋና ዓላማው የተሻለ በጎ ነገር ለመስራት ነው። ክርስቶስ በአርባ ቀናት ውስጥ በጣም ብዙ በጎ ነገሮች ሰርቶ ቤተ ክርስቲያንም መስርቶ ነው ወደ ሰማይ ያረገው። ስለዚህ እግዚአብሔር ቢያስነሳን ደግሞ ከበሽታውም ከችግሩም ቢያስነሳን የሌላ የነበሩ ክፉ ነገሮቻችንን አራግፈን የምንነሳበት ዘመን እንዲሆን ነው የምንመኘው። እንግዲህ ዘመነ ትንሳኤን ለእኛም ዘመነ ትንሳኤ ያድርግልን። ይህንን ህመም ይህንን ደዌ ደግሞ እግዚአብሔር በቸርነቱ ያሳልፍልን። መተዛዘኛ ጊዜ፣ መረዳጃ ጊዜ፣ የሌላውን አልጋ የምናነጥፍበት ጊዜ እንጂ ራሳችንን ብቻ የምናይበት ጊዜ እንዳይሆን እግዚአብሔር በቸርነቱ ይርዳን። እግዚአብሔር ይስጥልን ያው